ጌታ ይመስገን። ትንቢተ ኢሳይያስ ምዕራፍ አንድ ላይ ያለ ሀሳብ፣ ትንቢተ ኢሳይያስ ምዕራፍ አንድ ለጽዮን የመጣ መልእክት ነው። ለከተማይቱም የመጣ መልእክት ነው። ለከተማይቱ ብቻ ሳይሆን ለከተማይቱ ነዋሪዎችም እግዚአብሔር የሰጠው ድምፅ ነው። ስለዚህ ምንድን ነው የመጣላት መልእክት ለጽዮን እዚህ የምታነቡት እማንብላችሁ መልእክት ውስጥ በደል ሲበዛ ፍርድ ሲጠፋ ፍትህ ሲጠፋ የእግዚአብሔርን ነገር ማጓደል ሲጀምሩ ወይም ደግሞ እግዚአብሔር በጽዮን በኢየሩሳሌም በማደሪያው እንዳይገኝ ከተማውን በአመፅ በግፍ በጥፋት በኃጢአት ሲሞሉት አንድ ነገር በእነሱ ህይወት ተከሰተ። መንፈሳዊ ቀድሞ የነበራቸውን ነገሮች በሙሉ አጡት። መካሪዎቻቸውን አጡ። አቅማቸውን አጡ ኃይላቸውን አጡት፣ ብርታታቸውን አጡት። ስለዚህ ሙሉ ምዕራፉ ላይ ስትመለከቱ እግዚአብሔር ሲጀምር ምን ብሎ ነው በነቢዩ ኢሳያስ በኩል የጀመረው? እስራኤልን ለንስሐ በመጥራት በመጋበዝ እግዚአብሔር ኑንዋቀስ ይላል። ኃጢአታችሁ እንዳለላ ብትቀላ እንደ በረዶ ነጭ ትሆናለች። ኑንዋቀስ ምን እያለ ነው? ከመንፈሳዊ ድንዛዜ ውስጥ ገብተዋል። እዛ መንፈሳዊ ድንዛዜ ውስጥ የከተታቸው ምንድን ነው ሲባል አመፅ ነው፣ ሌላ ምንም አይደለም። ለምስኪኖች ፍርድ ማጓደል ጀምረዋል። በኃጢአት ሞልተዋታል። አለቆቻቸው እጅ መንሻና ጉቦ ለምደዋል። የምስኪኖችን እና የድሆችን ንብረት መግፈፍ ለምደዋል። መበለቶችን ማንገላታት ለምደዋል። ስለዚህ ከዚህ ግፍ የተነሳ የነበራቸውን በእግዚአብሔር አብሮነት የነበራቸውን መንፈሳዊ ጉልበትና አቅም አጥተዋል። ስለዚህ እግዚአብሔር በነቢዩ በኩል አንድ ጥሪ ማድረግ ጀመረ። እግዚአብሔር ኑና ምን እንበል ነው የሚለው፣ እንዋቀስ ይላል። ኑ ወደ እኔ ተመለሱ ይላል። ስለዚህ ጥሪው ኑ እንዋቀስ። ኃጢአታችሁ ምንም አይነት የገዘፈ ቢሆን ኃጢአታችሁ ምንም ያክል ታላቅ ቢሆን አመፃችሁ በህዝብም ላይ በእኔም ላይ በአገሪቱም በምሪቱም በህዝብ ላይ የፈጸማችሁት በደል ኃጢአት ታላቅ ቢሆንም ነው የሚለው። የእኔ ምሕረት ከእናንተ ኃጢአት ስለሚበልጥ ኑና ምን እንበል ነው የሚለው እግዚአብሔር እንዋቀስ። ወደ ቀደመው መስመራችሁ ተመለሱ። ወደ ቀደመው መንገዳችሁ ተመለሱ። ያውም እሺ ብትሉ ይሄን የንስሐ ጥሪ እሺ ብትሉ የምሪቱን በረከት ትበላላችኋል። እምቢ ብትሉ ግን ሰይፍ ምን ይላችኋል ነው የሚለው ይበላችኋል። መመለስ ሀሳብ መቀየር ማለት ነው። መመለስ ወደ ቀደመው ክብርና ከፍታ መግባት ነው። አዲስ ኪዳን እለት ዕለት የመመለስ የንስሐ ሕይወት ነው። የንስሐ ሕይወት ማለት የነበራችሁን ሀሳብ እየጣላችሁ የእግዚአብሔርን ሀሳብ መያዝ ማለት ነው። ንስሐ ማልቀስ አይደለም። ንስሐ ንስሐ ሀሳብ መቀየር ነው። ንስሐ መንገድ መቀየር ነው። ንስሐ የራስን ልብና አቋም ሀሳብ ትቶ የእግዚአብሔርን ሀሳብ ሀሳብ ማድረግ ነው። ለእግዚአብሔር ሀሳብ እሺ ማለት ነው። ለእግዚአብሔር ሀሳብ መሸነፍ ነው። ለዛ ነው የአዲስ ኪዳን ህይወት የየደቂቃ ኑሯችሁ እንኳን የራሳችንን ደካማ ፍላጎት ፈቃድ ሀሳብ እየጣልን የእግዚአብሔርን ሀሳብ እየተከተልን መሄድ ነው። በሌላ አማርኛ የሚሻለውንና የበረታውን የእግዚአብሔርን ሐሳብ እውቅና መስጠት ነው ንስሐ ወደዛ መቀየር ነው ንስሐ መንገድ መለወጥ ነው ንስሐ ሐሳብና ልባችሁን ወደ እግዚአብሔርና ወደ እግዚአብሔር ፈቃድ ማዘንበል ነው ንስሐ ለዛ ነው የአዲስ ኪዳኗ ቤተ ክርስቲያን ንስሐ ግቡ በሚል እኮ ነው ራይ ምራፍ ሁለት ምራፍ ሶስት ምራፍ አራት እንኳን ጆሮ ያለው ይስማ ለቤተ ክርስቲያን የተነገረው መልእክት ይሄ ነው ጆሮ ያለው ይስማ ፈጥነ ንስሐ ብትገባ ነው የሚለው። ፈጥነ ንስሐ ብትገባ ቀድሞ የምታደርገውን ብታደርግ እኔ በአባቴ ዘንድ ያለውን ክብር እሰጥሃለሁ፣ ስልጣን እሰጥሃለሁ፣ የሕይወት አክሊል እሰጥሃለሁ ነው የሚለው ጌታ ግን ሲናገር ንስሐ ፈጥነህ ብትገባ፣ ንስሐ ማለት ቀድሞ የምታደረገውን ብታደርግ ወደ ድሮው ጥንካሬህና ቅምህ ኃይልህ ብትመለስ፣ ወደ መንፈሳዊ ስርዓትህ ብትመለስ፣ ወደ ቀደመው ቅንነትና በጎነት እግዚአብሔር የሚወድልን ያንን የፍቅር ሕይወት ከእንደገና ብታመጣ፣ ወደዛ ስታንዳርድ ብትመለስ፣ እኔ ደግሞ እግዚአብሔር እንዲያደርግልሃለውን የሚለው ስለዚህ ትንቢተ ኢሳይያስ ምዕራፍ አንድ ላይ ኑ እንዋቀስ ወደ እኔ ተመለሱ ብሎ አሁን ያነበብኩላችሁ መመለስ ውስጥ ስላለ ጉዳይ ሲናገር እግዚአብሔር በመመለስ ውስጥ እንደዚህ ያደርግላችኋለሁ ነው የሚለው። ስለዚህ ቁጥር ሀያ አራት ስለዚህ ጌታ የሰራዊት ጌታ እግዚአብሔር የእስራኤል ኃያል እንዲህ ይላል ባላንጣዎቹ ላይ ቁጣዬን እገልጣለሁ በጠላቶቼን እበቀላለሁ ይልና፣ ቁጥር 25 እጄን በአንቺ ላይ አነሳለሁ ይላል። እንግሊዘኛው እጄን ከእንደገና ወደ አንቺ እመልሳለሁ ይላል። ከእንደገና እጄን ወደ አንቺ እመልሳለሁ እጄ ማለቱ ምን ማለቱ መሰላችሁ ስለ ኃይል ነው የሚያወራው። የእግዚአብሔር እጅ ሲባል እኛ እንደምንበላበት አይነት እጅ ማለት አይደለም። የእግዚአብሔር እጅ ማለት የስራ አቅም ማለት ነው፣ ፓወር ማለት ነው። እናንተ እሺ ብትሉ፣ ብትመለሱ ወደ እኔ፣ እኔ አንድ ነገር አደርጋለሁ። ከእንደገና እጄን ወደ አንቺ እመልሳለሁ፣ ፕሬዘንሴን ወደ አንቺ አመጣለሁ፣ ኃይሌን ወደ አንቺ አመጣለሁ፣ አቴን ወደ አንቺ አመጣለሁ፣ እጄን ወደ አንቺ እመልሳለሁ ከእንደገና በመንፈስ እሳት ውስጥ እንድትሆኑ ከእንደገና በመንፈስ ኃይል ውስጥ እንድትሆኑ ከእንደገና በመንፈስ መነቃቃት ውስጥ እንድትሆኑ። ምክንያቱም እግዚአብሔር ጋር የመስማማቱ አንድ ሰው የመመለሱ ምልክት አንድ ሰው እግዚአብሔር ፈቃድ ጋር ማዋል ማደሩ በእግዚአብሔር ፈቃድ ውስጥ የመግባቱ ምልክት የሱ አብሮነትና ሕልውና። ለምን እግዚአብሔር ከእስራኤል ጋር ሲጣላ እግዚአብሔር በብሉይ በነበረው ስርዓት ሲበድሉት፣ ሲያሳዝኑት፣ አመፃቸው ሲበዛ ዲፓርት ነው የሚያደርጋቸው፣ ይተዋቸዋል። እግዚአብሔር ልክ በኤሊ ዘመን እንደነበረው ማለት ነው። የእግዚአብሔር ታቦት በፍልስጥኤማውያን በተማረከ ጊዜ እስራኤል ታቦት አልባ ስትሆን፣ ያ የኤሊ ልጅ ያገባ ሴት ልጅ ስትወልድ ምን አለች? አለች ኢካቦድ ሁኗል አለች። የእግዚአብሔር ክብር ከእስራኤል ምን ብሏል? ለቋል ኢካቦድ ማለት እስራኤል ክብር አልባ ሁናለች፣ እስራኤል አምላክ አልባ ሁናለች፣ እስራኤል ኃይል አልባ ሁናለች። ኢካቦድ እግዚአብሔር ጋር መስማማታቸው፣ እግዚአብሔር ጋር አብሮ መሆናቸው፣ እግዚአብሔር ፈቃድ ጋር መራመዳቸው ዋነኛ ምልክቱ የእግዚአብሔር አብሮነት ነው። አዲስ ኪዳንም ላይ ስትመጡ የእግዚአብሔር እጅ፣ የእግዚአብሔር ኃይል፣ የእግዚአብሔር ቅባት በጽድቅ ጎዳና ላይ የመሄዳችንም ምልክት ነው። እግዚአብሔር በፈለገው በፈቀደው በዘመናት መካከል እኛ እንድንኖረው በወሰነው መስመር ውስጥ የመግባታችን ፊዚካላዊ፣ ፍጥረታዊ፣ መንፈሳዊ የሚታይ ማሳያው የሱ አበንደን ሲሆነ አብሮነቱ ነው። ይኖ ሰው አዲስ ኪዳንም ላይ ሰው ከእግዚአብሔር ሊለይ ይችላል። አዲስ ኪዳንም አይለይም የሚል ቃል የለም። እኔ አልለይም አለ እንጂ። ሰው ፈቃድ አለው ለመለየት፣ ሰው ለመካድ ፈቃድ አለው፣ ሰው ለመተው ፈቃድ አለው። ግን አዲስ ኪዳንም ውስጥ ሰው ራይት ስታንዲንግ፣ ጽድቅ፣ ትክክለኛው ስታንዳርዱ ላይ ነው ወይ ከተባለ፣ አዎ ትክክለኛው ስታንዳርድ ላይ አዲስ ኪዳናዊ ጽድቅ ላይ በክርስቶስ ኢየሱስ የተገኘ አዲስ ኪዳናዊ ጽድቅ ውስጥ መሆኑ የሚታወቀው የእግዚአብሔር ህልውና የመንፈስ ፍሰት ውስጥ ካለ እኔ የምሰብከውን መጽሐፍ ቅዱስ የሆነ ሃይማኖትም ይሰብኩታል፣ የሆነ ሃይማኖትም ያነቡታል። በእነሱና በእኛ መካከል የእግዚአብሔር ጽድቅ ውስጥ የመሆናችንና ያለመሆናችን ዋነኛው ምልክት መንፈስ ቅዱስ ነው። አዲስ ኪዳኑን ያምኑታል። እነሱና እኛ በትክክል እግዚአብሔር ጽድቅ ውስጥ የመሆናችን ማረጋገጫ ምንድን ነው? የእግዚአብሔር ጽድቅ ውስጥ የመሆናችን ማረጋገጫ የእግዚአብሔር ህልውና፣ የመንፈስ ቅዱስ አብሮነት፣ የእግዚአብሔር እጅ ነው። ሃሌሉያ። እኔም አሁን የሰበኩትን ሀሳብ እነሱ አውዱን፣ ግንዱን፣ ምኑን፣ እንትኑን፣ ታሪካዊ አመጣጡን፣ ይሄ ቃል የተጠቀሰው ላይ ሊያብራሩት ይችላሉ። ግን እግዚአብሔር ከኔ ጋር መሆኑን ወይም እነሱ ከእግዚአብሔር ጋር መሆናቸው በክርስቶስ ኢየሱስ በተሰራው ጽድቅ ውስጥ ሰው መሆኑ የሚታወቀው የእግዚአብሔር እጅ በላይ ካለች ብቻ ነው። ለዛ ነው የመንፈስ ቅዱስ ምንድን ነው የሚለው ህብረት አደለ ከእናንተ ጋር ይሁን ነው የሚለው አብሮነት፣ የመንፈስ ቅዱስ ኃይል ሮሜ ምዕራፍ ስምንትም መጥቶ ምንድን ነው የሚለው እናንተ የክርስቶስ ኢየሱስ መንፈስ በውስጣችሁ ካለ ቁጥር ዘጠኝ ላይ በስጋ ሳትሆኑ በምን ናችሁ? በመንፈስ ናችሁ። የክርስቶስ ኢየሱስ መንፈስ የሌለው እርሱ የእግዚአብሔር ወገን አይደለም። የእግዚአብሔር ወገን 66 መጽሐፍ በማመን አይደለም። የእግዚአብሔር ወገን የሚኮነው አዲስ ኪዳን 27 መጽሐፍ፣ እኛ የምንሰብከውን መስበክ፣ እኛ ያመነው ማመን አይደለም። ለማመናችን ለመስበካችን፣ ለመጽደቃችን፣ የዘላለም ህይወት ለማግኘታችን መያዣ ተደርጎ ቀብድ ተደርጎ የተሰጠው የመንፈስ ቅዱስ አብሮነት እኛ ጋር ካለ ብቻ ነው ለዚህ ነው እኔ መንፈስ የሌለው ቴዎሎጂ አላምንም አየ መንፈስ የሌለው ቃል አላምንም መንፈስ የማይንቀሳቀስበት ምንም አይነት ስርዓት በአዲስ ኪዳን ልቀበል አልችልም አልችልም በፍጹም ስርዓቱ ቢያምር ተከታዩ ቢበዛ መንፈስ ቅዱስ በዛ ከሌለ ጽድቅ ውስጥ ነው ብዬ አላምንም ለዛ ነው ጳውሎስ ምን አለ፣ ሁለት ቆሮንቶስ ምዕራፍ ሶስት ላይ መጥቷል። አይደለም እኛ በፊደል ለሆነ አገልግሎት አይደለም እግዚአብሔር የጠራናል። አይደለም ያ የቀደመ አገልግሎት ምንድነው? ፊደል። ምን ይላል አለ ይገላል? ፊደል ይገላል ማለት በሌላ አማርኛ ሂሳብ፣ ኬሚስትሪ ወይም የሆነ ማንበብ ይገላል ማለት አይደለም። ፊደሉ ይገላል ማለት የህጉ ስርዓት የሁሉ ነገር ፍጻሜ ምንድነው? ሞት ነው፣ መግደል ነው። ያንን ህግ ማረግ የማይችል ሁሉ ተወግሮ ይሙት በሚል ነው የተዘጋው። እኛ ግን በመንፈስ ለሆነ አገልግሎት ተሹመና ለከበረ አገልግሎት ነው የሚለው ወረድ ብሎ ምንድን ነው ከክብር ወደ ክብር እንለወጥ ዘንድ የእሱን መልክ እንመስል ዘንድ እንለወጣለን ብሎ። ጌታ ግን መንፈስ ነው። የጌታ መንፈስ ባለበት በዛ ምን አለ ነው የሚለው አርነት አለ። መንፈሱ ካለ ነው አርነት ያለው። መንፈስ ካለ ነው ደስታ ያለው መንፈስ ካለ ነው ተአምራት ያለው። መንፈስ ካለ ነው ደካማው የሚበረታው። መንፈስ ካለ ነው ልቡ የተሰበረው የሚጠገነው። መንፈስ ካለ ነው ያነከሰ ሰው በሁለት እግሩ የተፍገመገመ እንዳይወድቅ በእግሮቹ የሚጸናው። መንፈስ ካለ ነው አንዱን ቃል ለሁላችን መልእክት አድርጎ የሚናገረው። ምን ካለ ነው መንፈስ። ስለዚህ ለጽዮን የመጣላት መልእክት ምንድን ነው? ጽዮንን እሽካልሽ ኃጢአትሽን አነጻለሁ። ወደ እኔ ስትመለሽ አንድ ነገር አደርጋለሁ። ያ እጄን ወደ አንቺ ምንላለሁ እመልሰዋለሁ። ሕልውናዬን አመጣለሁ። ቅባቴን አመጣለሁ። ኃይሌን አመጣለሁን ተገብ ያለው ጽድቅ ውስጥ መሆኑ በሉ በአዲስ ኪዳን በሉ የመንፈስ ቅዱስ አብሮነት በሉት ኃይል በሉ እጅ በሉ ዋነኛ ምልክት ነው በሉ ጽድቅ ውስጥ መሆኑ ራይት ፖዚሽን ውስጥ መሆኑ እግዚአብሔር እሱን ከዘመናት በፊት የሚፈልገው መስመር ውስጥ መሆኑ ሰው ማረጋገጫው መንፈስ ነው። አጠገብ መንፈስ የሌለው ነገር እንዳትቀበል በላ። መንፈስ የሌለው ነገር እንዳትቀበል ምንም ቢያምር ነው ምለ ምንም ቢያምር ድምፁ ያምራል ብዬ ዘፋኝ አልሰማም። እኔ የእግዚአብሔር መንፈስ ስለሌለው፣ በጣም ድምፁ ቢያስደንቀኝም መንፈስ ስለሌለው አልሰማውም። ቢኖረውም አጋንንት ነው። በጣም አፈቀላጤ የሆነ በጣም ደስ የሚል ሰባኪ መንፈስ ከሌለው ምንም አይሰራልኝም። በጣም ሰው እያስነሳ የሚተነብይ ሰው መንፈስ ከሌለው የህይወት መንፈስ ከሌለው፣ ምንም አይሰራልኝም። እኔ እኛ ብርቃችን እኮ አይደለም ኢትዮጵያዊ ነን። መጋረጃ ዘግቶ ጠንቋይ እኮ ስማችንን ሲጠራ ነው ይኖረው፣ ምንም ለውጥ የለው። በጽድቅ ጎዳና ነን ወይ፣ በእግዚአብሔር ስታንዳርድ ውስጥ ነን ወይ፣ ትክክለኛው የአዲስ ኪዳን የህይወት መንፈስ ውስጥ ነን ወይ ከተባለ እጁን ነው ማሳያው ኢየሱስ ያለውን ስምታችኋል። ኢየሱስ በምድር ላይ ሲኖር መጥተው ሃይማኖተኞች ጠየቁት፣ እንደዚህ ያላቸው አባቴ ከኔ ጋር ስላለ ማንንም አልፈራም አለ። ማን ከኔ ጋር አለ ነው የሚለው። አባቴ እኔን ባታምኑኝ እንኳን አለ፣ እኔን ባታምኑኝ በእኔ የሚደረገውን ድንቅና ተአምር አይታችሁ በእኔ ልታምኑ ይገባ ነበር። እጅ ጳውሎስ ጳውሎስ ከአሕዛብ ቤተ ክርስቲያን እረ ሐዋርያ አይደለም እኔ አይመስለኝም። ሐዋርያ አይደለም። አንዳንዶች ሐዋርያ አይደለም የሚሉት ለምንድን ነው ሲባል፣ በመካከላችን ስናየው ፊዚካሊ ስናየው ደካማ ነው አል ያላቸው እኮ በመልእክቶች ሲጽፍላቸው ምን አለ፣ ከእናንተ መካከል እንደ ደካማ ሰው ነው የምታዩኛል። ንግግሩን ጅብርቱ፣ ቃሉን ጅብርቱ፣ ፊዚካሊ ደካማ ነው። ግን እሱ ምንም አላለም። የሐዋርያነቴ ምልክት እግዚአብሔር በእኔ ሆኖ የሰራው ድንቅ ታምራት፣ ፈውስ ነዋል። እጁ ነው ምልክቴ፣ ጣቱ ነው ምልክቴ። እኔ የምናገረውን ሁሉ መናገር ይችላል። እኔ ማወራውን ሁሉም ማውራት ይችላል። እኔ የምጠራውን ሁሉም መጥራት ይችላል። ግን እኔ የምፈጥረውን ኢምፓክት ግን መፍጠር አይችልም። ዲስ ዘ ዲፈረንስ። እኔ የምሰብከውን አንስቶ በደንብ በደንብ ብዙ ሳስብኩኝ እንደኔ ማውራት ይችላል፣ ግን እንደኔ ተናግሮ ለሰው ሁሉ ልብ መልእክት መናገር አይችልም። እንደኔ ተናግሮ ግን ታምራ ማድረግ አይችልም። ጉዳዩ የንግግር ጉዳይ ሳይሆን የዲኖምስትሬሽን ጉዳይ ነው፣ የሚሰራ መልእክት ጉዳይ ሐዋርያነቴ አለ። በእናንተ መካከል እግዚአብሔር በእኔ የፈጸመው ምንድን ነው? ድንቅ ታምራትና ፈውስ። እጁ ለመላኬ ማረጋገጫው ምንድን ነው? እጁ ጣቱ። ክርስቲያን ነኝ ስል ከሰው መካከል ተለይቼ፣ ኔ ክርስቲያን ነኝ ጸድቅ ያለው ድኛለሁ፣ የዘላለም ሕይወት አግኝቻለሁ፣ ስሜ በሕይወት መዝገብ ተጽፏል። ማረጋገጫው ምንድን ነው? መንፈስ ቅዱስ ብቻ ነው። ጠቅስ አይደለም ማረጋገጫው ለዛ ነው ጳውሎስ መልእክቶቹ ላይ ምን አለ? መንፈሱን ስለሚመጣው የመንግስት ስለ ልጅነት ክብር ስለ ጽድቅ ስለ መዳን መያዣ አድርጎ ምን አለ? ነው የሚለው ሰጠው? ማን ነው የተሰጠው? መንፈስ ቅዱስ ለጽዮን የተባለውን ሰምታችኋል። እጄን ከእንደገና ወደ አንቺ ምን እላለሁ? እመልሳለሁ፣ እመልሳለሁ እጄን ዛሬ በኢየሱስ ስም የእግዚአብሔር ህልውና ከእንደገና በቤታችሁ ይገባል። የእግዚአብሔር እጅ ከእንደገና በላያችሁ ላይ ይከብዳል የእግዚአብሔር ጣት ከእንደገና በላያችሁ ላይ ይመጣል እጅ ነው በዲፈረንስ ምንድን ነው እጅ ስልሳ ስድስት መጽሐፍ አይደለም ዲፈረንሱ ሀያ ሰባት የአዲስ ኪዳን መጽሐፍ ማወቅ አይደለም ዲፈረንሱ እጁ እጁ የምጠራውን ስም ኢየሱስ ሊጠሩት ይችላሉ። እነሱ ጠርተውት እኔ ጠርተው እኔ ጠርቼው ግን እኩል ውጤት አይመጣም። ለነሱ ወሬ ሊሆን ይችላል፣ ለእኛ ግን ድርጊት ይፈጥራል። ስለዚህ ምን ነው የሚያስፈልገው? እች እንደነዛ ጳውሎስ አገርን ሲያወጣ አይተው፣ ጳውሎስ በሚጠራው በናዝሬቱ በኢየሱስም ስም ልቀቅ ውጣ። ስም ነው እኮ የጠሩት። ልዩነቱም መሰለ ንግግር አይደለም። ልዩነቱ ልዩነቱ የመንፈስ ዓለም መገለጥ ነው። ከእናንተ የተሻለ የሚያወራ ሰው ቢመጣ ማውራቱ አይደለም፣ ተወርቶ ውጤት አለው ወይ መጠየቅ ያለብህ ውጤት አለው እጅ ካለ ግን ውጤት አለ። መንፈስ ካለ ውጤት አለ። ብራዘር፣ ንግግር ዘይቤ፣ ቋንቋ አይደለም። መሸምደድ ያለብህ እጁን ያቤጽ ምን ምን ብሎ ነው የጸለየው? መባረክን ባርከኝ አይደለም? ሀገራችን ምን ምንበል እጅ በማን ላይ ትሆን? በእኛ ላይ ትሆና እጅ እጅ ማለት ሀይለ? መንፈሰ እጅን ባንቺ ላይ ከእንደገና ምን እላለሁ አለ እመልሳለሁ። ከፍ አድርግ እግዚአብሔር። ከእንደገና ከእንደገና በመንፈስ አበንደንት ውስጥ እንድትመላለስ ከእንደገና ዛሬ ማታ ይሞላሃል፣ ይነካሃል፣ ይይዝሃል፣ ይዳስሰሃል ይቆጣጠራል። ከእንደገና በመንፈሳይል ሊቀባሃል። ከእንደገና ቅባትን ያድሳል። ከእንደገና ቅባትን ያድሳል። ፍሬሽ የሆነ አኖይንቲንግ ይሰጣል። ቃል ከእንደገና እንዲሰራ ያደርገዋል። ድምፅህ እንዲገዛ ያደርገዋል። ቃል እንዲሰራ በትውልድ ውስጥ ያደርገዋል ታድሶ በኢየሱስ ስም ዘው ብሎ የተከፈተ በር አግኝቶ ዘው ብሎ እንደሚገባ ሌባ ዘው ብሎ ሊገባ የነበረ ክፉ ዛሌ በር ተዘጋበት፣ በመንፈስ ዓለም በር ተዘጋበት። ነፍስን የሚሰርቅ ሌባው ሊሰርቅ ሊያጠፋ ሊገድል ነው ነው የሚመጣው ስለ ሌላ አይመጣም የተባለ ገብቶ ነፍስን ይዞ የሚወጣ ሌባ በኢየሱስ ስም ተዘጋበት። በመንፈስ ዓለም ተዘጋበት። ዛሬ ከዚህ ራይ ከቤተሰቤ ከነሱ ቤተሰብ ዘው ብሎ ገብቶ ሊሰርቅ የነበረ መንፈስ ተሰበረ፣ በመንፈስ ዓለም ተመታ፣ በሩም ተዘጋ። መንፈሳዊ ታድሶ ምንድን ነው የሚያደርገው? እግዚአብሔር እጁን ከእንደገና ያመጣል እግዚአብሔር በጽድቅ ጎዳና ስትሆን መሆን በምደም የሚታወቀው እጁ አብራ ትሆናለች። በስራ እጁ አብሮ ይሆናል። በአገልግሎት ይሆናል። አብሮ ከቃል ጋር ይሆናል። መጽሐፍ ከቃልህ ጋር እሆናለሁ አይደል ያለው ሙሴን ወደ ግብፅ እኮ ሲልከው ምን አለው? ከምትናገረው ከእያንዳንዱ ቃል ጋር እኔ እሆናለኋል። ብርሃን ካልክ ብርሃን አደርጋለኋል። በረዶ ካልክ በረዶ አደርጋለኋል። ጨለማ ስትል ጨለማ አደርጋለሁ ከእያንዳንዱ ቃል ጋር እኔ ምን እላለሁ እሆናለሁ አጠገብ ልዩነት የሚፈጥረው በለው ከቃል ጋር በሉት የእግዚአብሔር አብሮነት ሲኖር ነው በሉት ኢንኤቭሪቲንግ ልዩነት የሚፈጠረው ይላቸው ዘሴም ነገር እያወሩ ግን ልዩነት ይፈጠራል ዘሴም ነገር የሆነ አዲስ ቋንቋ አዲስ ኢማጂኔሽን አዲስ ሀሳብ የሆነ ነገር ለማውረድ አትታገል። ሰው የሚያወራውን እያወራ ሰው የሚለውን እያልክ፣ ያንተ ቃል ግን በሚደረግ ድርጊት ላይ ልዩነት ይፈጥራል። ያነ የእግዚአብሔር አብሮነት ያነ የእግዚአብሔር እጅ ቃላችሁ ጋር አብሮነት ካለ ምድር ይሰንጠቅ ስትሉ ይሰነጠቃል። መልአክ ይውረዳውን ብትሉ ይወርዳል። ደመና ይምጣ ብትሉ ይመጣል። ምንጮች ይፍለቁ ብትሉ ይፈልቃል። ያንኑ ቃል ቢሉት አይሆንም። ለምን? የንግግር የቋንቋ ጉዳይ አይደለም። አግኝና ሞክረው ብትለው ብትለው አይሰራም። አንዳንዱ የሚሆነውን ድንቅ ተአምር ሱፐርናቹራል በእግራ አይደለም በጭንቅላት ቁመ ያችኑ ቃል መቶ ጊዜ ብደግማት አትሆንም። ልዩነት የሚፈጥረው ካፍ ቃል ከወጣ በኋላ የሚፈጸም ከሆነ እላይ ላይ እጅ አለ። ለሰው ጸልሄለት ወዲያው ከተመለሰ፣ ለፈው ጸልሄ ከተፈወሰ እድል አይደለም። ላይ ላይ ምን አለ? እጅ አለ። ዛሬ እግዚአብሔር ያለው ምንድን ነው? የሚያከናውነውን የሚቀይረውን ጸሎታችሁን የሚመልሰውን ተናግራችሁ እንዲፈጠር የሚያደርገውን እጄን ወደ አንቺ ምን እላለሁ አለ እመልሳለሁ። እስኪ እኔማም ነው በሉ። እስኪ በሚሰራ በሉ ብርቱ ክንድ ነው በሉ። በወሬ በንግግር በሉ። ብዛት ልቢ አይቀልጥም በሉ። በቃች ጳውሎስ ምን አለ? ቆሮንቶስ ላይ መጥቶ ወደ እናንተ በመጣው ጊዜ በከንቱ ንግግር በሚያባብል ቃል የሚያባብል ቃል አይታችኋል። በቃ ደስ የሚል ቃል ደስ ደስ የሚሉ ቃሎች፣ እንዲህ ደስ ደስ የሚል ቃል በ ለሥጋ የሚመች ደስ ደስ የሚል የማቆላመጥ ቃል እኔ በዚህ ንግግር ወደ እናንተ አልመጣውም ደስ በሚሉ ቃሎች በተከሸነ ንግግር፣ በማደናነቅ በማወደስ በመላላስ መላላስ በሉት፣ የቃላት መላላስ አልመጣውም በሱ። እኔ ወደ እናንተ በመጣው ጊዜ አለ ክርስቶስና ከመስቀሉ ውጭ ሌላ ነገር ላላውቅም ቆርጬ ነበር። ቃሌም ስብከቴም የእግዚአብሔርን ኃይል በመግለጥ እንጂ ተራ የማይጠቅም ከንቱ ቃል ሳወራ በእናንተ መካከል አልሰነበትኩም ማለት ምክንያቱም በሰው ንግግር ላይ ሳይሆን በእግዚአብሔር ኃይል ላይ እምነታችሁ ምን እንዲል እንዲመሰረት፣ እምነታችሁ በእግዚአብሔር ኃይል ላይ ፋውንድ እንዲያደርግ በቃላት በከንቱ የንግግር ቃል አልመጣሁም። ንግግር አደለ የሚፈለገው፣ ውጤት እመኑኝ፣ እጁ ይመለሳል። ጸሎታችሁ ውጤት ይኖረዋል። ቃላችሁ ውጤት ይኖረዋል። ድምጻችሁ ውጤት ይኖረዋል። አምልኳችሁ ውጤት ይኖረዋል። ባርኮታችሁ ውጤት ይኖረዋል። እጆ ስላለ ውጤት ይኖረዋል። ከእንደገና እጄን ወደ አንቺ ምን እላለሁ ብሏል እመልሳለሁ። እጄን በአንቺ ላይ ከእንደገና መልሳለሁ። ህልውናውን ይሁን ከእንደገና ወደ እናንተ ያመጣል። ቅባቱን ከእንደገና ያፈሳል። ከእንደገና ኃይሉን በእናንተ ላይ ያደርጋል። ልዩነት አሜን ልዩነት ልዩነት። እጄን ባንቺ ላይ አመጣለሁ ካለ በኋላ ዝገትሽን ፈጽሜ ምን እላለሁ አለ፣ አጠራዋለሁ። ፍሬሽ ዝገት በምን ይለቃል? ታቃላችሁ ዝገት በምን እንደሚለቅ ግን የመንፈስ ተሐድሶ ሲሆን ምን ይሆናል? እጁ ይመጣል፣ ዝገት ያጠራል። እግዚአብሔር ዛሬ ስንጸልይ ቅባት ያገኛችኋል። ለብዙ ሰው ከእንደገና ታድሶ ይሆንለታል። የልብ ታድሶ ይሆናል። የመንፈስ ታድሶም ይሆናል።